የስኳር ልማት ሊካሄድ በታሰበበት የዋልድባ ገዳም አካባቢ በብዙ ሺህ የሚቆጠር ሕዝብ ገዳሙን አናስነካም በሚል መሰብሰቡን የገዳሙ መነኮሳትና አንዳንድ አርሶ አደሮች በትናንትናው ዕለት ገልጸዋል። በመንግሥት በኩል ስለ ጉዳዩ ለመወያየት የትናንቱን ውይይት ያዘጋጀው አዲሱ አበበ የጸጥታ ክፍሉን ኃላፊ ለማነጋገር ስላደረገው ጥረት ይገልጻል። አዲሱ፣ አመሰግናለሁ ሄኖክ። አቶ ሙሉጌታ አስናቀ ነው ስማቸው። ሌላው ደግሞ አቶ ግዛቸው አስናቀ ወንድማማቾች ይመስሉኛል። በስማቸው ለማነጋገር ሞክሼ፣ ሞክሼም ሊሆን ይችላል፣ ግን ከዛ ምንጮቼ ወንድማማች ናቸው ብለውኛል። ሁለቱን ለማነጋገር ሙከራ የጀመርኩት ትናንት ከፕሮግራማችን አስቀድሜ ነበር። ያው ትናንት እንደገለጽኩት ስልኩ አልነሳለኝ። ዛሬ በጠዋት ገብቼ ስሞክር፣ ግን ሁለቱንም አግኝቻ የለው። ሁለቱም ታዲያ ስብሰባ እየገባን ነው በኋላ ደውላሉኝ አሉኝ። እውነትም ዛሬ ጋሪማ ላይ ባለስልጣናቱ ወደ አስር የሚሆኑ የገዳሙን መነኮሳት እንደ ሰበሰቡ ሰምቼ ነበር። ግን ስብሰባው ተራዘመ መሰል። አሁን ስቱዲዮ ልገባ አስራ አምስት ደቂቃ እስከሚቀረኝ ሞክሬ አንዴ ተይዟል፣ አንዳንዴ ደግሞ የደወሉላቸውን ደንበኛ አሁን ማግኘት አይችሉም እያለች የምትናገር ሴት አለች። ከዚሁ ፕሮግራም በኋላ ካገኘኋቸው ግን አዋያቸዋለሁ። ለነገ ቅዳሜም ቢሆን አቀርባለሁ። ለመሆኑ ዛሬ ገሪማ ውስጥ ለምንድን ነው ስብሰባ የተጠራው? አስር መነኮሳት ተነቅሰው የተጠሩበት ምክንያትስ ምንድን ነው? ይህንንም እናቶ ሙሉጌታ ይነግሩናል ብዬ አስቤ ነበር፣ አልተገኙም። ሆኖም አንድ አባት የሰጡኝ አስተያየት አለ ያናሰማለሁ። ከዚያ በፊት ከዚያ በፊት ግን በትናንቱ ስብሰባ የአካባቢው ነዋሪ አርሶ አደሮች ሳይቀሩ ተካፍለዋል ብለው ነበር። አባ አንድ ሁለቱን አገኘውና እንዴት ነበር አልኳቸው። ዋልድባ ከሆነ ስሜ ሊገለጽ አልፈልግም። እሺ የት ቦታ ነው በትክክል ስብሰባው ተቋር ዋልድባ ኪዳነ ምህረት አንድነት ገዳም ነው የነበረው ስብሰባው። ከሶስት ሺህ እስከ አራት ሺህ የሚሆን የሰው ብዛት ነበረው። በትንሹ በከፊሉ ተጠርቶ ማለት ነው። የአምስት ቀብሪ ህዝብ ነበረ። የተሰበሰብንበት ምክንያት ዋልድባዎች ገዳሙን ሸጣችሁታል፣ የሸጣችሁት ብሩ አንሷችሁ ነው። አሁን በየከተማ ወታችሁ የምትፈልጉ ብር የምትለምኑ ገዳሙ ይሄ ሸጣችሁ ሰዎች ለምን ይሄን ስለምን አላቸው የሚባል የስም ማጥፋት ዘመቻ ነበረ። እኛ ገዳሙን አልሸጥንም። አሁን ባላባቱ ይምጣና የስማው። ለምንድን ነው ሸጣችሁ ምትሉን? እኛ የእናንተ ተልኮን ለማሳካት እስከ አዲስ አበባ ጠቅላይ ሚኒስትሩ ድረስ ደርሰን ምላሽ አላገኘንም። ይህን ይህን ልትሰሙልን ብለን ጠርተናል፣ ያሉ አብዛኛው። ግን ባላባቱ የተሰበሰበበት ምክንያት ያው የራሱ ፍላጎት ተደሳሽኝ ይመስላለሁ ነው። ማን ነው ገዳሙን ሸጣችሁት የሚለው? የአካባቢ ሰው ለምንድን ነው ለህብረተሰቡ ስብሰባ ጠርታችሁ ማትናገሩ? እያለ እነሱን ይወቅሳቸዋል። ገዳሞቹ የሰቋር መነኮሳቱን መነኮሳቱን እነሱ ደግሞ ጠቅላይ ሚኒስቴሩ ሂደው ለምንድን ነው ገዳሙ እየታረሰ አቤት እያቀረመ ከወረዳ ቤተ ክህነት እስከ ሀገረ ስብከቱ ድረስ ደርሰን ምላሽ አላገኘንም። ከጠቅላይ ሚኒስቴሩ አይደፋሮች እንዴት መጣችሁ ተብሎ እንደተመለሱ ነው። ዛሬ ለህዝብ ያስረዱ። ህብረተሰቡ ምን ያለ የሰበሰበው ባላባቱ አሁን ጀምሮ እኛ የጦር መሳሪያ ባይኖረን ዘውዘሩም መኪናውን በጎና ጨቁን እንሞታለን። እኛ ያለ መንግስታት ሊሰማልን ይገባል። ኢህአዴግን እንዳሳደግ ነው። በባድሜ ድንጋይና ለአፈር ብለን ተዋግተን ለቅድስት ዋልድባ ያልሆነ ህይወት ለማን ይሆናል? በማለት ተነጋግሯል። በዚሁ ተደምድሞ ደግሞ የወረዳ አስተዳደር ጸጥታዎች፣ ትጥቅና ፍንቅ ነው መረጃ የሚባሉት መጥተው ነበሩ። ከዞንም መጥተው ነበሩ። ይህም ምላሽ ሲሰሙ ኢህአዴግን ቤት ሊያሳድጋችሁትን በአንድ ትክዱታላችሁ ብለው ተናገሩ። ህብረተሰቡ በስራው ነው እኛ አልካድ ነው። ራሱ በሃይማኖታችን ጣልቃ ገባ። ከአሁን ሰዓት ጀምሮ ኢህአዴግን አንፈልግም። ለኢህአዴግ ያሳደግነው እኛለን ለምን የካደን የሚለውን ተነጋገረ ከባድሜ የዘመተ ከዚህም በትጥቅና በስንቅ የረዳ ነበረ። ይህ ሁሉ ተገንዝበው እነሱን ለበላይ አካል እናስተላልፋለን እኛ አቅማችን አይደለም ሲሉ እና ቶ ሙልጌታ አስናቀው ና ግዛቸው ነበሩ። የወረዳ መቶ አለቃዎችም የፖሊስ አዛዥ ነበሩ። እነዚህ ማዝኖን የተመለሱ ህብረተሰቡ አይቶ እንደ ታረፈ አስረዳ። ወደ አርባ እና ወደ ሀምሳ የሚሆን ሰው ወርዶ ያየው ነበረ። እነሱ ቆሞ ተናገሩ። በዩዩ ከደም ደግሞ ለወደፊቱ ዝግጅቱ ሄደን ከጥርጊያው ላይ እንሞታለን የሚሉ ሀሳብ ተነገረ። ተጨረረ በቃ በይ ተደነገረ። መርሱ እስከ መቼ ይነገረን አላችሁ እነሱ በቃ በዚህም ቀን አልተባለም። ህብረተሰቡም አሻፈረኝ እንዳለ ሆነ አፈለጉ በተወሰነ ቀን በቃ በሳምንት ውስጥ ካመጡ ያምጡት መንግስት የሚመራው ምላሽ ተፈተይስ አለዛ፣ ይሄ ደግሞ ሞት ነው የሚለው ብቻ ነው የተነገረ። በዚህ ተጨረ። እንደሰማሁት ስንቁን ሁሉ ጭኖ ጠላ ተጠምቆ ብዙ ዝግጅት አድርገው ነው ስብሰባው የተካሄደው ተብሏል። እና እውነት ነው? ምንድን ነው ዝግጅቱ? ምን ምን ይዛችሁ ተሰበሰባችሁ ስትሄዱ? ያው ዳቦ ቆሎ ምናምን ይዘኞ እንወርዳለን ብለን ነበረ። ግን ገዳማ ገዳማቱ በአንድ ቀን አይደለም እንኳን በደላችን ሰማችሁ እንጂ መታረሱን ነግረናችኋል። እኋይ ይታቆርበታል ተብለናል። ቦታው ግለት ስላለው ንፋስ ይስብላችኋል፣ ቅዝቃዜ ያመጣል ነው የተባለ። በወረዳ አመራሮች የተነገሩ። በቃ ሌላ ምንም የለው። የስም ነገር አታንሳ አትጠይቀን ቢሉኝም ሌላም አግኝቻለሁ ከስብሰባው ተካፋዮች ስብሰባው ሁላችንም ህዛዊ ደን አብረን ውለን ነበረ። ገዳሙ ላይ ማስፈጠሩ አለበት በእርግጥ ሰው ምግብ ያለው ምላሽ የሰጠው እኛ ጦር መሳሪያ የለንም መንግስትን፣ መንግስት ግን ጦር መሳሪያ አለው እኛ የምንዋጋበት ባፈር በድንጋይ ሂደን እዛው እንሞታለን ያለ ያለዚህ መሳሪያ የለን የምንዋጋበት እኛ ግን ሂደን እዛ ቦታው እንሞታለን። በደው ዘርም ራሱ ረግቶ መግደል ይችላል እንጂ ከቦታው አንቀርም ሄዳለን ያለ ምላሹ ሰጠ ህዝቡ ማለት ነው። ወረዳዎቹ ግን ከወረዳ የመጡት የምንያሉ አልታረሰም ውሸት ነው እናንተ ሄዳችሁ ማየት ትችላላችሁ፣ ያለ እኔ ራሱ በዳሙ መታረሱን አይቼዋለሁ። ታርሷል፣ እንደታረሰ ደግሞ ማንኛውም ሰው ሁሉ ሰው ያውቃል። አሁን ዛሬ የተሰበሰበው ሄደው ያየ ነው አብዛኛው? አዎ የተወሰነው፣ ብዛቱ ሳይሆን የተወሰነ አይቷል። በመግባባት ረጋ ብሎ በመደማመጥ ነው ስብሰባው የተካሄደው ወይንስ ትንሽ ውጥረትና እንደው መጫጫህ ነበረበት? በመጀመሪያ ነበረው፣ በጣም ሰው በጣም ያው ቁጣ መንፈስ አሳይቶ ነበረ፣ በኋላ ግን እየተረጋጋ ሲሄድ ግን እነሱም አስቀድመውም አልገቡም። አስፈቅደው የገቡ መጀመሪያ እንምጣን እንካን እንቅር ብለው አስፈቀዱ። አስፈቅደው ሲቀሩ ግን ሰው ምን ያ እንዳይቀሩ ይምጡ፣ የእኛን ያው ችግር ይስሙና ሂደው የሚናገሩት አካል ይናገሩ። እኛ ግን በዛ ቦታ መውደቅ አለብን። ምላሽ የሰጠ ህዝቡ ፍቃድ የሚጠይቁት ከማን ነው? ባላባቱ ተሰብስበዋል። እኛ እንዴት ነው እንግባን አንግባ የሚባለው ምላሽ ለገዳሞች ነገሯቸው። ገዳሞች ሲመጠው ለህዝቡም ተናገሩ። ህዝቡ ደግሞ ምን ያለ ምላሽ መግባት አለባቸው፣ መስማት አለባቸው። ምላሽ ከዛም በኋላ ገቡ። እዚህ ገዳሙ መታረሱ እንደታረሰን በእግር የአራት ሰዓት መንገድም እንደታረሰ እዚሁ ወታደሮት ሁሉ እግዚአብሔር ይስጥልኝ። እንግዲህ አመሰግናለሁ። ይሄ ደን ያባል እሺ የሁሎት አሁን በዋል ሊባሪያ ስታስተላልፎ ቅድሚያ ስለምታስተዋውቁ አሁን ስሰማ ማለት ነው እየተላለፈውን በሽ- ሞገድ እየለቀቁበት ነው የኢትዮጵያ ስታስተላልፎ ዘወትርኛ ከሶስት ሰዓት እስከ አራት ሰዓት ስለምንሰማ፣ አታስተዋውቅ ቀጥታ ብትገቡበት ያምራል። የአርማ አደጋ ወይም ደግሞ የዋልድባ ስኳር ስኳር ፋብሪካ ምናምን ወይም ደግሞ ፓርክ ሲባል እነሱ እየለቀቁበት ነው፣ እና ሞገድ ወይ ደግሞ መከላከያ ካላችሁ አደዛም ደግሞ አስተላልፈው ለማለት ፈልጌ ነው። ታስታስተዋቅ ወደ ጉዳዩ መግባት አልሆነበት ነገር ቀጥታ ዋልድባ ሲል ቅድሚያ ታስተዋውቅ አላችሁ በምትናገር በሰዓት ሞገድ እየተደቀቀበት ራሱ አሁን የአሁኑ ነበረው። መጀመሪያ ቅድሚ ያሰሙ አይለቁት እንሞክራለን። እንግዲህ ለቴክኒክ ክፍል እናገራለሁ። እኔ ብዙ አላቅም ቴክኒኩን። እሺ እሺ፣ አባት እግዚአብሔር ያስጥልኝ። አመሰግናለሁ በጣም። ለመሆኑ ይሄ ስኳር ፋብሪካ ፕሮጀክት መቼ ነው የተጀመረው? ሚሊሻዎችም እየሰለጠኑ ነው ይባላልና ይህንን ሲያውቃሉ ወይ ወዘተረፈ ብዬ ወደ አነጋገርኳቸው አባት ለውሰዳችሁ እነዚህንም ጥያቄዎች አካትቻለሁ ለማለት እንጂ የነገር የመነሻስ የዛሬ የገሪማ ስብሰባ ነው። ዛሬ ገሪማ ላይ ባለስልጣናት ወደ አስር የሚሆኑ የገዳሙን መነኮሳት ሰብስበው ነበር። ምንድን ነው ስብሰባው? አሁንም እየተካሄደ ነው ወይስ አልቋል ነበር? አንደኛ ጥያቄ። በአሁኑ ትንሽ ሰዓት በፊት እዛ ሰቋርም ያሉ ወንድሞቻችን ተደዋውለን ነበር። ከዝሆን ከአዳርቃይ ወረዳ ወርደው ከመነኮሳትም አስር የሰቋር መነኮሳትም ማለት ነው። ትንድት መጡ የት ስብሰባ ወደ ዛሬማ እንድትወርዱ ከባድ ስብሰባ አርጓል። ማን ነው ስብሰባውን የጠራው? ዛሬማ ላይ ስብሰባው የጠራው መንግስት ነው። የዝሆኖችም ወርደዋል፣ የአድርቃይም ወረዳ ወርደዋል፣ ሁሉም ወርደዋል። ስብሰባው አልቋል? አሁን አለቀ። ከአሁን ትንሽ ሰዓት በፊት ስብሰባ ነበር። አሁን ይጨርሱ ግን አላወቅኩም። አሁን አሁን አልደወሉኝም። መነኮሳቱ ምን አይነቶቹ ናቸው የተጠሩት? ማለት የኃላፊነት ላይ ያሉት ናቸው ወይ? አንዳስሩም መርጠው ያው ኃላፊነት ያላቸው ሳይቀሩም ከገዳም ውስጥም ደግሞ ሌሎች አባቶች ተጨምረው አስሮ ናቸው። እንድትመጡ ነው ያሏቸው። እርስዎል እንዴት አልሄዱም? እኔ አብረንታንት ነኝ። ምን ተባሉ? እዛ ስብሰባ ላይ ምን ምን ነጥብ ተነሳ? ያው ዋና የተነሳው ጉዳይ ትላንትናና ከትላንት ወዲያ ህዝቡ ስላደረገው ተቃውሞ ለማጨናገፍ መቃወሙ ጥሩ አይደለም የሚል ነገር ነበር። አንስቶ ነበር የቀበሌዎቹ ማስተዳደር ከህዝቡ ጋር ሆነው ገዳሙን እስከነካችሁት ድረስ በፍጹም ነገር ተቀባይነት የለንም ብለዋሏቸው። ከህዝቡ ጋር ሆኑ ነው የሚሉኝ? አዎ የትላንቱንም ህዝባዊ ስብሰባ የመሩት የቀበሌው ኃላፊ ነበሩ? አዎ፣ የቀበሌው ኃላፊ ናቸው። የትላንትናን ምንድን ነው ተቃውሞ ካደረጋችሁ ምን ይከተላል ተባለ? ምን አሉ? ያው እንዳው ቀደሙ ነው አብረን ታን እያለን ይሉት እንደነበር ነው ያው በግልጽ ተቃውሞ ካደረጋችሁ እናደርጋችኋለን አይሉም። ተቃውሞ ግን እንደማይደግፉ የምንናገረው በየሬዲዮን ሁሉ የሚሰጡ ሀሰት እንደሆነ እንደውም እኛ ጋር መንኮሶ የምናውቋቸው መነኮሶች መነኮሳት አይደሉም፣ አጭርባሪዎች ናቸው እያሉ ነው ስም የሚቀቡ። እኛ ለእኛ ሁልጊዜ አስተያየት የሚሰጡን አባት መነኮሴም አይደሉም ተብሎ እሳቸው ግን ይህን አስተባብለዋል። እንዲያውም እኔ ከየትም አይደለም ቆቤን ያገኘሁት በምኔቱ ናቸው ያመነኮሱኝ ብለዋል። እሳቸውን እርስዎ በግል ያውቋቸዋል? በደንብ ዛሬ ድረስ እንኳን ከገዳም ሆነው ቀርቶ ከገዳሙ ውጭም እያሉ ዛሬ ድረስ ገዳሙ እንደ ውክልና አድርጎ ነው ይዟቸው ያለ እሳቸውን የሚጠባቸው። ምን አይነት መነኮሳት ናቸው አሉ ከገዳሙ ውስጥ። መቼም ሁላችን መቶ በመቶ የገዳሙን ስርዓት ደጋፊ ወይም ደግሞ ገዳሙ አይቆፈር ወይም ገዳሙ አንዳንድ ነገር አይሁን የሚል አይደለም። ለምሳሌ ቆቤለውም ያሉ አንድ አባት አሉ። እሳቸው ኛ ቆቤለውም ያሉት አባት ከገዳም ውስጥ ያሉ ያመነኮሷቸው አባት ውሻ ልጅ የለኝም አንተ ቆቤን አንስቼ ባለ የተባሉ ናቸው። እኛን አባት ከመናገራቸው በፊት ጉባኤ ላይ

የለም ሙትልል ልጃችን ተብለው ነው ተለምኖ በደንብ የተወከሉ መሆናቸው በደንብ እናውቃለን። አይ አንዳንድ ሰው መቼም ጥያቄ ማንሳቱ አይቀርም። ለዚህ ነው እርስዎን ይህን ጥያቄ ያነሳው። ቦ ሌላ ይሄ የስኳር ፕሮጀክት አባ ሲታቀድ እርስዎ ያውቃሉ ይባላል እውነት ነው? እቅዱ በእነ አቶ ገብሩ አስራት በፊት በአስራ ሁለት ዓመት አለው። አንድ አሉ እዛ ያለቃ ጸጋዬ በሬ ወኪል ስማቸው ማንሳት እንትን ባልልም ሴት ናቸው። ቀድሞ ትግል ውስጥ የነበሩ ናቸው። ገዳሙ ቢገመት ሰማንያ ሺህ ሄክታር መሬት ይሆናል። ከዚህ የተወሰነውን ፈተናችሁ የተወሰነውን እኛ እናለመዋለን ይሉ ነበር። ምንድን ነው ሰማኒያ ሁለት ዓመተ ምህረት ሰማኒያ ላይ የደረሰባቸው ከባድ ችግር ስለነበር ያንንም በመፍራት ነው እስካሁን ያዘገዩት እንጂ እቅዱን ካሰቡት ቆይተዋል። መንገድ ጥርጊያውንም ጀምሮ ከደበት የሚባል እስከ ማይለበጣ ድረስ አድርሰውት ነበር እንጂ እቅዱን ከማቀድም አልፎው ተርፈው ተግባር ጀምሮ ነበር። ነገር ግን ይቺ ትፈጠራለች የሚል የቀደሙት የትግል ሰዎች ያውቃሉ። በበረሃ ላይ የደረሰባቸውን ፈተናም ስለሚያውቁ ዳግም ይከሰታል የሚል ፍራቻ ነበራቸው ያ ነው አንዱ ወደ ኋላ ያዘገያቸው እንጂ አራቱም ወልቃይት ማይጸብሪ አስገደጽም ብላ ሽሬ ይፈርሙ ሲባል የወልቃይቱ የእኛን ጥቅም የማያስከብር ከሆነ እኛ አንፈርምም ብለው በግድ እንደፈረሙ ሁሉ እዛው መቀሌ ተነግሮናል ከመቀሌም ደግሞ የተወከሉ ሰዎች እናቶ ያንድ ሲባላሉ መጥተው ገዳሙ ድረስ የመሬቱን ከፍታ ልኬታ አብረንታንት ላይ ስንት ወንዞች እንዳሉ በነዛ ወንዞች በምን ያህል እንደምንጠቀም ይሄን ያህል ከተጠቀማችሁ ይበቃችኋል እያሉ ወንዞቹን ራሱ ሊከፋፈሉን እንዳሰቡ የሚናገሯቸው ነገሮች ነበር። በዛ ሰ አቶ ዮሐንስ ይባላል መጥቶ የነበረው እዛ ገዳሙ ድረስ መጥቶ ምንጮች ሳይቀር ሲቆጥር የነበር ወኪል ነበር። መቀሌ ቤድን ጊዜም ሰማንያ ሺህ ሄክታር ቢሆን በጣም ለመቃሪ የተወሰነ አሁንም ለእናንተም የተወሰነውን ሰጥተን ሌላው ግን ለልማት እናውለዋለን የሚል ተነግሮናል። በሁለት ሺ አንድ ዓመት ምረት ከመፍራታቸው የተነሳ ደግሞ ከለል ነው ብለው ወረቀት ሰጡ። ዋልድባ ተከልሏል፣ አይነካም አይጠበቅባችሁም የሚል የክልል ደብዳቤ ነው ብለው እንደገና በትግርኛ የተጻፈ ደብዳቤ ለዳሙ ተከልሏል የሚል መልሰው ሰጡ ወደ አልሆነ መንፈስ እንዳንሄድ ማረጋጊያ ደብዳቤ ሰጡ የተከለለ ቦታ ነው የሚል ማይጸብሪ ላይ ሚሊሻዎች እየሰለጠኑ ነው የሚባል ነገር ሰማን እንሰማለን እውነት ነው ሰምተዋል ያውቃሉ ሰምተናል ፈረንትያ የሚባለ ወንዝ ውስጥ ይሰለጥናሉ ሲባል ምን ወንዝ በፈረንትያ የሚባለው ወንዝ አለ ከሱ ጀርባ ይሰለጥናሉ ሲሰለጥኑ ነበር የሚባል ነገር ሰምተናል መቼ ነው ጀምረው አሁንም ሚሊሻዎቹ ገ ባለፈው ህዝብ ወደ ግድቡ መንጎድ ከጀመረ ወዲህ ነው ይሄ ነገር የተጀመረ። ምን ያህል ሚሊሻዎች ናቸው የሚሰለጥኑት? እንደው ግምት አላችሁ ወይም የሰማችሁት ቁጥር አለ? በቁጥር እኮ አናውቃቸውም ሚሊሻዎች። አሁንም ወደ ገዳም ውስጥ ደን እንጠብቃለን በሚል ሰበብ በብዛት ነው ተበትናለ፣ ገዳሙ ውስጥ፣ ገዳም ውስጥ ሚሊሻዎች በብዛት በብዛት። በአንድ ወቅት ወደ ሽሬ ተጠርተው ከነበሩ መነኩሴዎች አንዱ እርሶ እንደነበሩ ሰምተናል፣ እና ያ ስለምን ነበር? መቼ ነው? ምክንያቱ ምን ነበር እስኪ? ስኳሩ በዚህ በፕሮጀክቱ በግድቡ ጉዳይ እኔና እንመካከር አቋማችን፣ አሳወቁን አቋማችን ምን እንደሆነ ወቁት። እኛ የተያዙም ወንድሞች ተይዘንም ሊሆን ይችላል እኛው ራሳችን ተይዘን ቀርበንም የተናገርነው ቃላችን አንድ ስለሆነ ያው አንፈቅድም። ለምን መንፈሳዊና ስጋዊ ህጎች አሉ። በመንፈሳዊ ህጎች እኛ ለመለመፍቀድ ግዝት ዶግማ ስለሆነ ዛሬ ማራሱ የገዳሙ ግዝት ነው። እንበለ ፈላፊ እይባ ነጋሲ ተብሎ ካለመነኩሴ ንጉስ እንዲሆን አይግባበት ተብሎ የተባለ ስለሆነ ለመፍቀድ አቅም የለንም በሚል ያው ቃላችን አንድ ስለሆነ አባ ነጻም ላይ ሌሎችን ቦታ ላይ የሰጠ ነው ቃል አንድ ስለሆነ በዚህ ጉዳይ አቋማችን አሳውቁና አቋማችንም ነው። ኢንታ መምህር ገብረ ክርስቶስ እንደተናገሩት ማለት ነው። እሳቸው ናቸው ስለ እኚሁ ከእኛ ጋር ስለሚዋዩት አባ ምስክርነት የሰጡኝ እውነተኛ ተጠሪ ናቸው፣ ተወካያችን ናቸው ያሉት እና ይህን አቋም ገልጻችሁ ተመለሳችሁ ማለት ነው ከስብሰባው ከሽሬው ከመሄዳችን በፊት መኪና ይዘው ሊያስሩ ቤቶች ሊፈትስ ቤቶች ሁሉ መተው ፈትሸዋል። የአፍሮ ወደማይ ጠብሪ ሲመጡ እኛ ከመንገድ ላይ ተመለስ። ለምን ለህይወታችን አደጋ ሊሆን ይችላል፣ ቤት መተው መፈተሽ። አሁን አሜሪካ ሬዶ የሚባሉትን አባት ቤታቸውን ሁሉ ሲፈትሹ ዙሪያውን ሲያዩ ነበር። ሳተላይት አላቸው፣ ወደ ውጭ የሚያስተላልፉበት አንዳንድ ነገሮች አሏቸው እያሉ ይሉ ስለነበር ለሁላችንም ለህይወታችን ያው ፍራቻ አለ በሚል ወደ ኋላ መለስ ብለናል። የሚታሰሩ የሚፈለጉ የሚሳደዱ ሰዎች አሉ። እርስ የሚያቋጫው አሉ እንጂ የማደኛ ሁሉ ለማውጣት የሁለቱ ወረዳዎች የማይጸብሪና የአድርቃይ ያለ መስማማት ነው እንጂ ማደኛ ሁሉ ወጥቷል። ከማይጸብሪ አለመስማማት ማለት የሁለቱ ወረዳ አድርቃይ ፈቃደኝነቱን በጣም እንዴት ነው እንዲህ ረብሻ። አንድ መነኩሴ ተይዘዋል። ይህ መነኩሴ እሱም አልነግሮትም ሲያዙ ጥይት ሁሉ ተተኩሶ ከማይጸብሪ ወረዳ ደርሰዋል። የጎንደር ወጣት ህዝብ ተነስቶ እንዴት ነው አባቶቻችን የሚታሰሩብን ብሎ ያንን ተቋሞ ድምፅ አሰምቶ ስለነበር የአድርቅ ያውረዳም ከህዙ ጋር በመሆን ይሄንን ነገር መነኮሳት እንዲታሰሩ ያልፈልግም አይነት እኛ ፈቃደኞች አይደለንም፣ ዝም ብለን ድምጣቸው መስጠት ይችላሉ በሚል ስለ ስላልተስማሙ ሁለቱ ይሄ ነገር አያዋጣንም በሚል ነው እንጂ ከአርባ የማያንሱ መነኮሳት ነው የሚፈለው። እግዚአብሔር ይስጥልኝ አባቴ፣ ሻብሬ ይስጥልኝ፣ አመሰግናለሁ። እናንተም ለእኛ ተጨንቃችሁ እንደዚህ በመድከማችሁ በእውነት በእውነት አንዳንድ ሰዎች አሉ፣ የእኛን ቆብ ለብሰው በዳሙን እንደ መጠበቅ ፈንታ አልታረሰም አልተቆፈረም ተቆፍሮ እያወቁ እስከ ማይሳል አስካባ ነጻ ገብተው እያዩ ለጊዜያዊ ጥቅማቸው በማለት ወይም ስጋዊ ነገር በመፍራት ሊሆን ይችላል። እንደኚህ መነኮሳት በእውነት እያሳዘኑ ስለሆነ ለእነሱም ጭምር እንደ መልእክት ሊተላለፍልኝ ጥሩ ነው። ለምን ገዳማችን ነው ሰው መንኩሶ ከሞተ ወዲህ ወደኋላ ማለት እንደው በእውነት ጦርነት የምጠማላን እውነት እውነታን እንናገር ነው ያለው። ለምን በቪኦኤ ድምጽ ትሰጣላችሁ? ቪኦኤ እኮ ጥሩ አይደለም እየተባሉ ብዙ ወንድሞቻችን ሀሳባቸው ሊገልጹ አሁን አባነጠ ያሉ አባቶች እያለቀሱ ነው ያለ። ቪኦኤ መስጠት አይጠቅማችሁም እየተባሉ እየተከለከሉ ስለሆነ ይሄንንም እንደው ቢያስተላልፉልን ጥሩ ነው። እንግዲህ እኛ ያው ስራችን ነው የምንሰራው፣ መረጃ ካገኘን በተቻለ መጠን እያጣራን እናስተላልፋለን። አሁንም የጸጥታ ኃላፊውን አቶ ሙሉጌታን ትላንትም ደውዬ አልቀናኝም ስልኩ። ዛሬ ደውዬ ስብሰባ ላይ ነኝ፣ ማታ ደውል ብለውኛል። ከእርስዎ ቅጥዬ ወደ እሳቸው ጋር ለመደወል እሞክራለሁ እግዚአብሔር ስነ አባቴ ሰላም ደሩልኝ። እግዚአብሔር ያክብርልኝ። እግዚአብሔር ስልኛ ስልኝ። ቀደም ሲል ከአባ ጋር እንዳልኩት እናቶ ምልጌታ ጋር አሁንም ቢሆን ሞክርና ነገ ቅዳሜም ቢሆን አቀርባቸዋለሁ። ሌሎች ተጨማሪ መረጃዎችም ካሉ እነሱንም እናካትታለን። በድጋሜ ሁሉንም እንግዶችን አመሰግናለሁ።